ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ ቤታችሁን እንዲሁም ደግሞ ቢሯችሁን ለማሳመር እያሰባችሁ ከሆነ በዛሬ ፕሮግራማችን እንግዲህ የምንገኘው ሀያ ሁለት ሰብያ ቢልዲንግ ሰልድ ፍሎር ላይ በሚገኘው ጠልሰም ዲዛይን ውስጥ ነው። የሚሰጡትን አገልግሎቶች ያሉን ነገር በእናንተ የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ ሰላም እንዴት ነ? ሰላም ነው፣ እግዚአብሔር ይመስገን። እስክንታወቅ እንዲሁም ደግሞ ድርጅታችን አስታወቅልን። እሺ ሰላም ታረቀኝ ይባላለሁኝ። በጠርሰም ዲዛይን ውስጥ አርክቴክት ነኝ፣ ወይ ኮፋውንደር። ስለ ድርጅታችን አንዳንድ ብሪፍ ለመስጠት ያህል ጠርሰም ዲዛይን ያው ከፋሬጆች በ2021 ጀምሮ የተቋቋመ ድርጅት ሲሆን በውስጡ አርክቴክቶች፣ ኢንጂነሮች እንዲሁም ደግሞ እንደዚህ ከቃር ምት ጋር የተገናኙ ስራ የሚሰሩ ሰዎች አንድ ላይ የሆነ የመሰረቱት ካምፓኒ ነው። በመጣንባቸው እነዚህ አራት ዓመታት እንደዚህ ከመጣንባቸው ዓመታት አንፃር ብዙ የዲዛይን የኮንስትራክሽን የፊኒሽንግ እና የፈርኒቸር ስራዎች እንሰራለን። እስፔሻሊ ደግሞ አሁን ላይ ሪኖቬሽን ጭምር እንሰራለን ማለት ነው። ዲዛይን ማለት አንድ የኤክስቴሪር ወይም ደግሞ የአርክቴክቸራል ዲዛይን ነው። ሁለተኛ ደግሞ የምንሰራው የዲዛይን አይነት ኢንቴሪየር ዲዛይን ነው። ይሄ የውስጥ ማስዋብ ማለት ነው። ሌላኛው ደግሞ የኮንስትራክሽን ስራ ነው። የኮንስትራክሽን ስራ ማለት በጣም ብዙ ስትራክቸር የሌላቸው ነገር ግን አነስ ባለ ደረጃ የሚሰሩ የኮንስትራክሽን ስራዎች ከፊኒሽንግ ስራ ጋር አንድ ላይ እንሰራለን። ሌላ የፈርኒቸር ስራ ነው ያልኩት ብዙ ለምሳሌ ኪችን ካቢኔቶች፣ እንደዚህ አልጋዎች፣ እንደነሱ አይነት ነገሮች እንሰራለን። የመጨረሻው ደግሞ ሪኖቬሽን ነው። ሪኖቬሽን አሁን ላይ በጣም አብዛኛው የመንግስት መስሪያ ቤቶች እንዲሁም ደግሞ የግል ድርጅቶች ቢሮቸውን ከማሳመር አንጻር ኢንቴሪየሩን ብቻ ሳይሆን ማደስም አንድ ላይ አፍርሶ ማደስም ጨምሮ ይሰራሉ። ሰው እነዚህን አራት ስራዎች በሜጀር እንሰራለን ማለት ነውልም እኛም እንግዲህ ዛሬ እዚህ መጣ ነው እናንተ ጋር የሚሰጥቱን አገልግሎቶች በስፋት ያለውን ነገር ለማስቀኘት ነው። ተመልካቾቻችን፣ በመጀመሪያ ግን ብዙ ጊዜ ሰዎች ኢንተርዲዛይን ሲያስቡ ከትናንሽ ነገሮች ጋር ያገናኙታል ለምሳሌ ቀለም ከመቀባት ጋር ትንሽ ነገሮች ጋር ያገናኝታል እና ምን ማለት ነው? ምን ነገሮችን በውስጡ ይይዛል የሚለውን ነገር ዲቴል ነገርም ለተመልካቶቻችን ነገር መልካም እ ስለዚህ ስለ ኢንቴሪ ዲዛይን ሲወራ ብዙ ጊዜ ቀለም ነው ብዙ ሰው እንትን የሚያደርገው። እውነት ነው፣ ቀለም አንዱ የኢንቴሪር ዲዛይን አንድ ፓርት ናት። ነገር ግን ኢንቴሪር ዲዛይን ብዙ ነገር ክሬት ማድረግ ይችላል። ለምሳሌ ከአይደንቲቲ ወይም ከማንነት አንስቶ እስከዛ ያለውን የወርኪንግ ኢንቫይሮመንት እስከ መቀየር። ምክንያቱም መጀመሪያ ሰዎች መኖሪያቸውን ይሰራሉ። መኖሪያቸው ደግሞ ራሳቸው መልሶ ይሰራቸዋል። ስለዚህ አንድ ሰው ኢንቴሪየር ዲዛይን ሲረዳ ከቀለም ብቻ ሳይሆን ካለው የፈርኒቸር አቀማመጥ የፈርኒቸር አቀማመጦች ሊኖሩ ይችላሉ፣ የሲሊንግ ታይፖች፣ የግድግዳ ታይ ቴክስቸር። ምክንያቱም ከለር አንድ ነገር፣ ፔንት አንድ ነገር ነው። ከዲዛይን ቀለም አንድ ነገር ነው። ከቀለም ውጭ ብዙ ነገሮች አሉ ኢንቴሪየር ዲዛይን ውስጥ። አንደኛው ፈንክሽናሊቲ ነው። የፈንክሽናሊቲ ምንድን ነው? ለምሳሌ አንድ ኪችን ከዳይኒንግ አንድ ዳይኒንግ ከሊቪንግ ሩም ያላቸውን ግንኙነት፣ ልክ ደግሞ ወደ ቢሮ ስንመጣ አንድ ሲኢኦ ኦፊስ ከሴክሬተሪ፣ ያ ሴክሬተሪ ከሚቲንግ ሩም፣ ያ ሚቲንግ ሩም ደግሞ ከሎቢ እንደነዚህ አይነት የፈንክሽን ግንኙነት ወይም ደግሞ የአሰራር ግንኙነት አለ። አንደኛው እሱ ነው። ወደ ሁለተኛ ደረጃ ደግሞ ስንመጣ ከነዚህ ከፈንክሽናል የሆነ ግንኙነታቸው አንጻር ደግሞ ኤርጎኖሜትሪክሱ ደግሞ አለ ይሄ አንድ ሶፋ ምን ያህል ስፋት አለው፣ ሊያወት የሚባል ነገር ደግሞ ይመጣል። ስለዚህ የሶፋ አቀማመጥ የፈርኒቸር አቀማመጥሽ እንደነዚህ በሙሉ በኋላ ልክ ይሄ ቢሮ ጋር እንደነገርኩሽ ያለውን የሃይራርኪ፣ የቢሮውን ሃይራርኪ ማስቀመጥ ነው። ከዛ ደግሞ ወደ ውስጥ ደግሞ ገብተን የፈርኒቸር አቀማመጡን የወርኪንግ ኢንቫሮመንቱን ወይ ደግሞ የስራ አትሞስፌሩን ይቀይራል። ልክ እንደዛ ልክ የፈርኒቸር ሊያወቶች እንደነዚህ ደግሞ ወደ የፈርኒቸር አቀማመጣቸው ሁኔታውን ይቀይራል። ሌላኛው ደግሞ ምንድነው? ከነዚህ ውጭ ከብርሃን እና ከንፋስ አንጻር ደግሞ የተሰሩትን ነገሮች ኢንሃንስ ያደርጉልናል። ለምሳሌ ሲጨልም ወይ ደግሞ ንፋስ የሚያስቸግረ ኤሪያዎች ሲኖሩ ከውስጥ ሆነን እንዴት አድርገን እንደነዚህ አይነት ነገሮች ፕሪቬንት እናደርጋለን የሚል ነገር ነው እንጂ ቀለም ብቻ አድርገን አልወስደውም ማለት ነው። እሺ ቀለም ደግሞ ምናልባት ሜንታ ቤት ሳሎን፣ ክችን ላይ የሚቀቡ ተለያዩ አይነት ቀለሞች የተለያዩ ቀለማቶች ሊኖሩ ይችላሉና እንደው እንደ ምሳሌነት ብጠቅስልንና ብታስረዳን ደስ ይለናል። መልካም እንግዲህ አሁን ከለር ሳይኮሎጂ ላይ ስንመጣ እነዛ ቀለሞች የራሳቸው ሳይኮሎጂ አላቸው። ለምሳሌ ብሉንስ ሲታይ ፕራክቲቪሊቲ፣ ታማኝነት እንደነዚህ አይነት ነገሮች አሉት። ግን አሁን እነዚህ አሁን ባለው የዲዛይን ፕላትፎርም ላይ ወይም ስኪም ላይ ይህን ብቀቡት ይህንን ያመጣላችኋል ማለት አስቸጋሪ ነው። ምክንያቱም የሰው ኢንተረስት አሁን ላይ በጣም ዳይናሚክ ሆነ። ከዛ አንፃር ይህን ቀለም ለዚህ ያደርጉት ተብሎ ዲተርማይን አይደረግም። ነገር ግን ያለው የከለር ታይፕ ወይም የቀለሙ አይነት ግን ወር ደግሞ ይሄ ቶኑ ይወስናል። ለምሳሌ በጣም ዲም የሆነ ቶን ለመኝታ ቤት ብዙ ጊዜ አይመከርም። ምክንያቱም በጣም ብርሃን በጣም የማጨለም ነገር ስለሚኖረው ከዛ አንፃር ፈካ ያሉ ነገሮች ለአይን የማይከብዱ ቦሪንግ የማይሆኑ አይነት ከለሮች ወይም ደግሞ ቶኖች እንጠቀማለን ማለት ነው። ሰማያዊ ቢባልም ቶኗን በጣም ቀንሰን ላይት ስናደርጋት ያ ነገር ለዛ ሰው በጣም ለአይንም ለምን ቀላል ይሆናል ማለት ነው። ኢቨን አብሮት የሚቀመጡ ፈርኒቸሮችም አሰልቺ እንዳይሆኑ ያረጋቸዋል። እንግዲህ ብዙ ነገሮችን ጠቅሰህልኝ ሚሰሩትም ጊዜ ከኢንቴሪየር ዲዛይን በተጨማሪ ፈርኒቸር ላይ ብዙ ነገሮች የተሳተፋላችሁ እና እስቲ ምን ምን አይነት የስራ ኃላፊዎች ተሳትፏቸው የሚለውን ነገር የሰራችሁትም ነገር እንግዲህ፣ ፓርቲሲፔሽን፣ ያው እንግዲህ ያለፉትን ዓመታት ሲሰሩ የነበሩ የመንግስት የተላለቀ ከሚኒስቴር መስሪያ ቤት አንስቶ እስከ ወረዳ ሌቨል ድረስ ያሉ የመንግስት መስሪያ ቤቶች ሪኖቬሽን ስንሰራ ነበረ። ሶ በእነዚያ ውስጥ የሙሉ አፍርሰን ዲዛይን አድርገን ገንብተን ሳይቶችን አስረክበናል። እንዲሁም ደግሞ ከሌሎች ፓርትነሮች ጋር አንድ ላይ በመሆን እንደነዚህ አይነት ስራዎችን ልክ የኮንስትራክሽን ሌብሉም ከፍ ያለ ነገር በሚፈልግበት ሰዓት ከእነሱ ጋር በመሆን ሰርተናል። አብረን ከሰራናቸው ስራዎች መካከል አንደኛው የመንግስት ግዢና ንብረት ማስወገድ ኤሌክትሮኒክ ገቨርመንት ፕሮክሩመንት ኤጀንሲ፣ እሱንም እኛንን የሰራነው የኢትዮጵያ ሚዲያ ካውንስል እኛንን የሰራነው። ወደ ግል ደግሞ ድርጅቶች ስንመጣ ሜሪስቶፕስ ኢትዮጵያ፣ ዳቺ ማኑፋክቸሪንግ፣ አፍሪካ ሜዲካል ሰርቪስ፣ በጣም ብዙ ከተማ ውስጥ ከጉለሌ እስከ ቦሌ በሚባል ደረጃ ከተማ ውስጥ በጣም ብዙ የመንግስት እና የግል መስሪያ ቤቶች ሪኖቬሽን እና ዲዛይን ሰርተናል ማለት ነው። ምናልባት በኋላ ላይ ለተመልካቾቻችሁ የምታሳዩአቸው ስራዎች ይኖራሉ ማለት ነው። ከሰራ ናቸው ግን፣ ለመግለጽ ያህል ዳቺ ማለት ያው ካቻፕ ምናምን፣ ማዮኔዝ እንደነዚህ ነገሮች ማኑፋክቸር የሚያደርግ ድርጅት ነው። አፍሪካ ሜዲካል ሰርቪስ ደግሞ የሚባለው በሜዲካል ቱሪዝም ላይ የተሳተፈ ካፕቴን ኢንቨስትመንት ግሩፕ አንድ ሲስተር ካምፓኒ ነው። ሌሎቹም ግን ኦልሬዲ የመንግስት መስሪያ ቤቶች ስለሆኑ ኦልሬዲ ይታወቃሉ ብለን እናስባለን። ሜሪ ስቶፕስ ኢትዮጵያ ከቤተሰብ ቁጥጥር ጋር በተገናኘ የሚሰራ ድርጅት ነው። እንግዲህ እነዚህን ያል ሰርተናል። በድርጅት ደረጃ ወደ መኖሪያ ቤት ደግሞ ስንመጣ ከስትራክቸር ተቀብለን ዲዛይን አድርገን ፊኒሽንግ ሰርተን የጨረስናቸው ሳይቶች አሉ ማለት ነው። ልክ እሱንም ስንጨርስ እስከነ ፈርኒቸሮች ጭምር እስከነ ኪችን ካቢኔት እስከነ ቴብሎች እነሱንም ጨምሮ አንድ ላይ አድርገን ነው ስናስረክብ የነበረው። በዲዛይን ደግሞ ደረጃ በዲዛይን ብቻ ደግሞ ከሆነ በጣም ብዙ የመኖሪያ ቤቶች ዲዛይን አድርገናል። ገች ፕላስ ቱ እስከ ጂፕላስ ሰርቲን ሰርተናል። ስለዚህ በመኖሪያ ቤት ደረጃ በጣም ብዙ መታየት የሚችሉ ዲዛይኖች ሰርተናል። ጂፕላስ ሰርቲን ድረስ እስከ ሚክስድ ዩዝ ሰርተናል። ከሰራናቸው አንደኛው የጥበበ ሽሮ ሜዳ አክሲዮን ማህበር የጂፕላስቲን ሚክስድዩዝ ህንፃ ነው። እሱንም እንግዲህ ፕሮፖዛል ነው። እሱንም ታዩታላችሁ። ሌላኛው ግን ጂ ፕላስ 13 እንደዚህ መኖሪያ አፓርትመንትን ሰርተናል ማለት ነው። ስለዚህ ከዲዛይን እስከ ግንባታ ማደስ እስከዛ አድሰን ደግሞ ፈርኒቸር እስከ ማቅረብ ድረስ ፍሎውን ይዘን ፕሮቫይድ እናደርጋለን ማለት ነው እም እንግዲህ ያልካቸውን ነገሮች በቪዲዮ በደንብ የምናስመለክታቸው ይሆናል። ግ እናንተ ጋር ለምሳሌ ቀድሞ ኦርደር አርገው የሚያገኙት ወይስ በማየት መንገድ ነው ያገኙት የሚችሉት እነዚህ አገልግሎቶች? ምንድነው መጀመሪያ ያው ኮሚኒኬት ከክላይንት ጋር ኮሚኒኬት እንዳደረገ ምንድነው የክላይንቱን ፍላጎት ወደ ዲዛይን ማተር እንቀይራለን። ያ ማለት ነው የአንድን ሰው ፍላጎት ወደ የሚቆጠር ወደ ኳሊቴቲቭ ነገር እንቀይረዋለን። የከለር ፍላጎቱን፣ የቦታ ፍላጎቱን፣ የፈርኒቸር ፍላጎቱን መኖሪያ ቤት ደግሞ ከሆነ የዲዛይን ፍላጎቱን እንቀይረዋለን ወደዚህ ፍላጎት ጋር የተንተራሰ ነው አሁን እንጂ፣ ቀጥታ ከዛ የእሱን ፍላጎት እንቀበልና የዲዛይን ወይም የአርኪቴክቸር ሳይንስ የሚፈልገውን ዲሲፕሊን አንድ ላይ አድርገን ለዛ ሰው እናቀርብለታለን። ስለዚህ ለምሳሌ ኢንቴሪየር ዲዛይን ቢባል በካሬ ከአምስት መቶ ጀምሮ እስከ አንድ ሺህ አምስት መቶ ይሄዳል። ይሄ ሬንጅ የተቀመጠው ለምንድን ነው? አንዳንዴ ካሬው አነስ ሲል ዋጋውም ጨምር ይላል። ካሬው ደግሞ ሲጨምር ዋጋው ያንሳል። እንደዛም ደግሞ ልክ አሁን ላይ ሆቴሎችን ጭምር ኢንቴሪየር ዲዛይን ሰርተናል። ምናልባት ታውቂው እንደሆነ ደሚሳፎ ኢንተርናሽናል ሆቴል እኛንን አሁን ዲዛይኑ ሰርተን ኦልሬዲ እየተሰራ ያለው ማለት ነው። ልክ እንደነሱ አይነት ሲሆኑ ካሬው ፕራይሱ የእንትኑ ፕራይስ ይጨምራል። ምክንያቱም ምንድነው ነው ዊዝን ኤቭሪ ዲቴል ስራ ስላለው ማለት ነው። ከዛ አንፃር የኢንቴሪየር ዲዛይን ዋጋ እንደዛ ይቀምጣል። ወደ አርኪቴክቸራል ግን ስንመጣ እነዚህ አሁን የሰራናቸው ጂ ፕላስ ቱ ጂ ፕላስ ስሪ ጂ ፕላስ ቴን ጂ ፕላስ ሰርቲን ድረስ ደግሞ ስንሄድ የምናስቀምጥላቸው እነዚህ አርኪቴክቸራል፣ ስትራክቸራል፣ ሳኒታሪ እና ኤሌክትሪካል የእነሱን ዋጋ እናወጣና በካሬ እንሰጣቸዋለን። ያው ማርኬት ላይ ባለው ነው የምንሰጠው። ምን ያህል ነው ከተባለ እንግዲህ ያው እንደ ሬንጅ በቃ ከመቶ እስከ መቶ ሀያ ባሉት ውስጥ ነው የሚሆነው ማለት ነው። የእሱ የአርኪቴክቸራል ዲዛይኑ ማለት ነው። የኮንስትራክሽን የፊኒሽንግ ግን እነዚህ ራሱ ቢል ኦፍ ኳንቲቲው ወይም ደግሞ ስፔሲፊኬሽኑ በሚያዘው መሰረት ዋጋ አውጥተን የምንሰራቸው ማለት ነው። በእናንተ ስራ ዘርፍ ላይ በርካታ ድርጅቶች እንግዲህ እንመለከታለን አሉና መልባት ምናልባት ተመልካቾቻችን እናንተ መርጠው እንዲመስብን የተለያየ ነገሮች ይዛችሁ መጥታችኋል እንደሆን ነገር ነገሩ ትናገር መልካም። እሺ፣ ምንድን ነው ለየት ያለ ነገር ይዘን የመጣ ነው ለደንበኞቻችን የሚለውን ለመግለጽ ያህል ምንድን ነው መሰለሽ በእኛ ዲሲፕሊን በፍላጎት ብቻ አይደለም የሚሰራው። ስለዚህ ኤቭሪቲንግ የምንሰራው ቢም እየተጠቀመ ነው። ቢም ማለት ቢልዲንግ ኢንፎርሜሽን ሞዴሊንግ ማለት ነው። ምንድነው እያንዳንዱ እዛ ዲዛይን ላይ ያዩት ኢለመንት ወደ ምድር የሚወርድበትን ወርክ ፍሎ አዘጋጅተን ነው የምንጠብቃቸው። ስለዚህ አንድ ሰው መጥቶ መጨረሻ ላይ ወይም ደግሞ ልክ ስናስረክበው ማየት የሚችለውን ነገር ቀድሞ ቀድሞ እኛው ጋር አይቶት ጨርሶት ነው ወደዛ የሚሄደው ማለት ነው። ልክ ደግሞ እሱን በቢም የሰራ ነው ሞዴል ከጨረስን በኋላ ደግሞ ኤቭሪ ስቴፕ ከክላይንቱ ጋር እየተነጋገረ ልክ ነው አደለም? እየተባባለን በስነስርዓት ሂስ እየተሰጣጠን ነው ለባለቤቱ እየምናደርሰው ማለት ነው። ስለዚህ ኖርማሊ አምጥተ በቃ ይሄ ነው ስራ ምናም ብለን ወደ ቀለም አንሄድም ማለት ነው። ስለዚህ ዲሲፕሊኑ የሚፈልገውን ነገር ከነዚህ አሁን ካለው ከቢልዲንግ ኢንፎርሜሽን ሞዴሊንግ ጋር በማገናኘት ነው ለክላይንት ዴሊቨር የምናደርገው። ይህ ምን ይጠቅመናል መሰለሽ? አንደኛ ክላሽ ዲቴክሽን ኢንቴሪየር ዲዛይን ላይ መጀመሪያ እንደዚህ ሪኖቬሽን ስራ ላይ አንድ ግድግዳ ስታፈርሽ ያለውን ኢምፓክት ከሱ ጋር የሚመጣውን ነገር ቀድመሽ ዲተርማይን አድርገሽ ወደ ስራ መግባት መቻል አለብሽ እንጂ አንድ ነገር ካፈረሽ በኋላ ከእንደገና ያ ሃሳብ ለውጥ ከእንደገና ያ ለኪሳራ ብዙዎች ስለሚያጋልጣቸው እንደዚህ አይነት ኪሳራ ላይም ደርሰው እኛ ጋር መጥተው አስተካክልልላቸው አስተካክልላቸው ከምንሄድ ሰዎች አንፃር ነው እንደዚህ አይነት ነገር ክላሽ ዲቴክሽኖችን ወርኪንግ እስኬጁሎችን እንደዛው አንድ ላይ እንሰጣቸዋለን ማለት ነው ቢም ተጠቅመን መጀመሪያ የምንሰጣቸው ወርክ ስኬጁል፣ መሽቀን ምን እንደምናደርግ ያውቁታል እነሱ። ስለዚህ ለምሳሌ ታህሳስ እንደዚህ ቀን እንደዚህ ነው የምናደርገው ብለን እኛም ኦልሬዲ ስኬጁል ስለምንሰጣቸው እነሱም ለመቆጣጠር ይመቻቸዋል፣ እኛም ባለሙያዎቻችንና ስራችንን ለመቆጣጠር ይመችናል። ስለዚህ በጣም የተቀናጀ ወርክ ፍሎው ይዘን ነው ወደ ማርኬት የገባነው። በጣም አር ያስባለሁ። ከዚም በላይ ደግሞ ነበር የክላይንት ኢንትረስት ላይ ዲፔንድ የሆነ ነው ብዙ ነገሩ ብላይኛል እና እሱም ተመራጭ ያደርገዋል ብዬ ያስባለሁ እና ሌላም ደግሞ ከኢንተርር ዲዛይኖ ተጨማሪ ብዙ ምሰራቸው ስራዎች ስላሉ እሱም ደግሞ ይንክ የሚያስረዳ ሰው አለ ብያስቡሱም ደግሞ መልካም። በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ ምርትና አገልግሎትን ማስታወቅ ከፈልጉ እንዲሁም ደግሞ በምንሰራቸው ቪዲዮዎች ላይ ድርጅታችን ማስታወቅ ከፈለጋቸው ከታች ባለው ስልክ ቁጥር ደውሉልን ሁሌና ማስተናገድ ዝግጅ ነን። ሰላም እንዴት ነህ? አለን መስገን። እንዴት ነች? እግዚአብሔር ይመስገን። እስኪ መታወቅ እንዲሁም ደግሞ ንትን የሥራ ድርሻ። ኦኬ እስጢፋኖስ አበራ እባላለሁ በጠልሰም ዲዛይን ውስጥ ፕሮፌሽናል አርክቴክት ነኝ። ከኮፋውንደሮች መካከልም አንዱ እኔ ነኝ። መልካም እሺ። እንግዲህ ሰፊ የሆነ መረጃ እኔም ተመልካቶቻችንም ያገኘን ነበር በኢንተር ዲዛይኑ ላይ ስለመሰሩት ነገሮች እና ከዛም በተጨማሪ ደግሞ ከኢንተር ዲዛይኑ በተጨማሪ ኮንስትራክሽን ላይ ፈርኒቸር ላይ ብዙ ነገሮች እንሰራላቸው እና ስለሱም ደግሞ ያለውን ዲቴል ነገር ብትነግረን ይ ኦኬ እንግዲህ ድርጅታችን ቀደም ባልደረባዬ እንዳብራራው የተለያዩ ዘርፎች ላይ የሚሰራ ድርጅት ነው። በዋናነት በአርክቴክቸራል ስራዎች ላይ ፕላስ ደግሞ ኮንስትራክሽን ፊኒሽንግ ስራዎች ላይ የሚሰራ ነው። አርክቴክቸራል ስራዎች ላይ በምናይበት ጊዜ የተለያዩ የዲዛይን ስራዎችን ከሬዚደንሻል ጀምሮ እስከ ሃይራይዝ ሚክስድ ቢልዲንጎች ድረስ እየሰራ የመጣ ድርጅት ነው። ወደ ኮንስትራክሽኑ በምንገባበት ጊዜ አሁን ላይ በዋናነት እየሰራን ያለነው ፊኒሽንግ ኮንስትራክሽን ላይ ነው። ይህም ማለት አንድን ሕንፃ ከስትራክቸር ተቀብለን መጨረሻ ላይ አሳምሮ ለክሊያንት የመስጠት ፕሮሰስ ነው ፊኒሽንግ ኮንስትራክሽን። ስለዚህ ይህንን ስንል አሁን ለምሳሌ አንድ ህንፃ ከስትራክቸር ጀምሮ እንቀበል እና ከቦርድ ስራ፣ ከሴራሚክ ስራ፣ ከኤሌክትሪካል ኢንስታሌሽን ስራ፣ አልሙኒየም ፊኒሽንግ ስራ ጨምሮ ሙሉ ህንፃውን አጠናቀን ለክሊያንት የምናስረክብበት ፕሮሰስ ነው። በዚህ ፕሮሰስ ላይ የተለያዩ ስቴፖች አሉ። የመጀመሪያው ስቴፕ ምንድን ነው? ከክሊያንቱ ጋር ኮሚኒኬት ማድረግ ነው። ከክሊያንቱ ጋር ኮሚኒኬት ካደረግን በኋላ በክሊያንቱ ኢንተረስት እና ኒድ መሰረት ያንን ዲዛይን ወደ መሬት አውርደን ዲዛይኑ የሚሰራበትን ወርክ ስኬጁል አስቀምጠን፣ በዛ ወርክ ስኬጁል መሰረት የተለያየ ፕሮፌሽናሎችን አስገብተን ከቦርድ ስራ ፋይናሊ ቀለም ቀብቶ የተለያዩ ፈርኒቸሮችን አስቀምጦ ለክሊያንት እስከ ማስረከብ ያለውን ስራ አጠናቀን እንሰራለን ማለት ነው። መልካም። እስቲ ዋጋቸው ውስጥ በምን አይነት መስፈርት ለሚቀርቡት ምናልባት ዲዛይኑ ቢሆን እንደየ ዲዛይኖች ላይ ይችላል። የኮንስትራክሽን ፊኒሽንግም እንደዛ መስፈርቱ፣ በምን አይነት መስፈርት ነው ፓይሶቹ የሚወጡት? ኦኬ ፕራይስ ላይ በምናይበት ጊዜ ፕራይሱ እንደየስራው ይለያያል። በዋናነት ግን የዲዛይን እና የኮንስትራክሽን ስራ ጋይድ የሚደረገው በኤሪያ ነው። ለምሳሌ ወደ ዲዛይን በምንመጣበት ጊዜ በኤሪያ ማለትም በካሬ ኢንቴሪየር ዲዛይን ካሰብን ከስድስት መቶ ብር ጀምሮ ማክሲመም እስከሄደን እስከ ሺህ ስምንት መቶ ብር በካሬ አሁን ላይ የሚሰራበት ፕራይስ ነው። ወደ ኮንስትራክሽን በምንገባበት ጊዜ ግን እያንዳንዱ ታስክ የራሱ የሆነ ፊ አለው። ለምሳሌ ጅብሰን ቦርድ ብለን ብንጠቅስ ሎካል ጅብሰን ቦርድ አለ፣ የቻይና ጅብሰን ቦርድ አለ። የሎካሉ እና የቻይናው በማቴሪያልም በወርክማንሽፕም ስለሚለያይ ፕራይሲንጋቸው ሬታቸው ይለያያል። ያንን ሬት የምንወሰነው ደግሞ አጠቃላይ አገሪቷ ላይ ያለውን ማርኬት መሰረት በማድረግ ከዛ ታይሙንም ኮንሲደር በማድረግ የየራሳቸው ፕራይስ ይወጣላቸዋል። ቦርድ ለብቻ አልሙኒየምም እንደዚሁ በየስፔሲፊኬሽኑ መሰረት በሬት ወይም ደግሞ በካሬ ዋጋ ይወጣለት እና አጠቃላይ ለዛ ስራ የሚጠበቀው ፕራይሲንግ ቶታል ሰም ሆኖ ለክሊያንቱ ፕሮቫይድ ይደረጋል ማለት ነው። ስለዚህ በዛ መሰረት ስራው የሚከናወንበትን መንገድ እናመቻቻለን። ምናልባት ደግሞ ቅድም የነገርከኝ ነበር ህንፃዎችን ፊኒሺንግ ስትቀበሉ ስራው ምናምን ምናልባት ጥያቄ ሊያቀቡት ይቻል ወይም አስበው በምን ያክል ጊዜ ውስጥ አጠናቀው ስልክ የሚለው ነገር እንግዲህ የብዙ ሰው ጥያቄ ነው እያስባለሁ። እሱ ውስጥ በምን አይነት መንገድ ነው እሱ ደግሞ እንዴት መሰለሽ የሚሆነው አንድ ስራ ከመጀመሩ በፊት ወርክ ስኬጁል ይወጣለታል። ለምሳሌ አንድ ጂ ፕላስ ቱ ሬዚደንስ ፊኒሽንግ ስራውን ተረከብን እንበል። ያ ስራ መጀመሪያ ከተረከብንበት ቀን ጀምሮ ዲዛይኑ ምን ያህል ቀን ይፈጃል የሚለው ለራሱ ስኬጁል ይወጣለታል። ከዛ ኮንስትራክሽን ፊኒሽንጉ፣ ለምሳሌ የቀለም ስራ መች ነው የሚጀመረው፣ ዲሞሊሽን ካለ ዲሞሊሽን መች ነው የሚጀመረው የሚለው እያንዳንዷ ቀን ስፔስፋይ የተደርጋ መጨረሻ ላይ ያ ስራ በዚህን ያህል ቀን አልቆ ዴሊቨር ይደረጋል የሚለው እያንዳንዷ ቀን ካልኩሌትድ ሆና ለክሊያንቱ የምናስረክብበት ሁኔታ ነው ያለው። ስለዚህ ክሊያንቱም እኛም በዛ ዶክመንት መሰረት እየተናበብን ስራውን ስሙዝ በሆነ መንገድ ነው እስካሁን ድረስ እያካሄድን ያለ ነው። ከሌላ ድርጅትም ለየት ያደርገናል ብለን የምናስበው አንደኛ ኳሊቲያችን ነው፣ ሁለተኛ ኦንታይም ዴሊቨር ማድረጋችን ነው፣ ሶስተኛ ደግሞ አውትስታንድንግ የሆኑ ጊዜዎችን ነው ለክሊያንቶቻችን ፕሮቫይድ የምናደርገው ያ እንደ ድርጅት ልዩ ያደርግናል ብለን እናስባለን። የተሳተፍንባቸውን የተወሰኑ ስራዎች ለመጥቀስ ያህል በዋናነት በትላልቅ ገቨርመንታል ስራዎች ላይ ተሳትፈናል። ማለትም ከወረዳ አንስቶ እስከ ሚኒስቴር መስሪያ ቤቶች ድረስ በዲዛይን ፕላስ፣ በሪኖቬሽን የተወሰነ ኮንስትራክሽን ፊኒሽንግ በመስራት ደረጃ ተሳትፈናል። ለምሳሌ የመንግስት ግዢና ንብረት ማስወገድ አገልግሎት ኤጀንሲ፣ እሱን ሙሉ ለሙሉ ዲዛይን ፕላስ የተወሰነ የፊኒሽንግ ስራውን እኛ ነን አጠናቀን ፕሮቫይድ ያደረግንላቸው። ሌላ ፌመስ ከሆኑ ድርጅቶች መካከል የሳፋሪኮም ኦልሞስት ስድስት አይሶችን አንቴና ኢንስታሌሽን፣ ሳይት ሱፐርቪዥን እኛ ነን በጥሩ ሁኔታ ሰርተን ያስረከብናቸው። ጃይንት ከሚባሉ ሌላ ድርጅቶች መካከል ደግሞ አንደኛው ሜሪስቶፕስ ነው። የሜሪስቶፕስን ዋና ኦፊስ ማለትም ወሎ ሰፈር የሚገኘውን የሲኦ ኦፊስን እኛ ነን ሙሉ ዲዛይን አድርገን ፊኒሽ አድርገን በጥሩ ሁኔታ በጣም በአጭር ቀን ውስጥ ኦልሞስት ከ15 ቀን ባነሰ ጊዜ ውስጥ ዴሊቨር አድርገን ያስረከብናቸው። አሁን ላይም ኦንጎንግ እየሆኑ ያሉ ፕሮጀክቶች አሉ። ለምሳሌ የኢትዮጵያ አክሬዴሽን ሴንተር ስማርት ክላስሩምን ዲዛይን ፕላስ ኮንስትራክሽን ፊኒሽንጉን ከኢትዮ ቴሌኮም እና ከብሪሊያንት ሃይቴክ ጋር በመሆን አሁን ላይ እየሰራን ያለ ነው። በተጨማሪም የዳቺ ማኒፋክቸሪንግ ዋና የፋክተሪ ስራውን ሙሉ በሙሉ የዲዛይን ፕላስ የፊኒሽንግ ስራውን አሁን ላይ ተረክበን ጥሩ ሁኔታ ላይ ያለበት ሁኔታ ነው ያለው። ስለዚህ ያሉን ስራዎች ይህን ይመስላሉ። በጥቂቱ በጣም ብዙ ነው አስባለሁ በርካታ ስራዎች ላይ ስራ ዘርፎች የተሰማራችሁ እየሰራችሁ ትገኛላችሁ። እንግዲህ በቂ የሆነ መረጃ በተመልካቾችን አስተላለፍን ብለን እናስባለን። ነገር ግን ምንም አይነት መተው ዜ ከእናንተ ጋር ኮሚኒኬት ማድረግ ንፈልጉም ቤት እንደምትገኙ በምን እናንተ እንዳገኛቸው ይችላሉ የሚለውን ነገር ነገር ሌሉና እናንጥቃል። ጥሩ እንግዲህ ዋና መገኛችን ሀያ ሁለት አውራሪስ ሆቴል አካባቢ ሰቢያ ሆቴል ሶስተኛ ፍሎር ላይ እንገኛለን። በተጨማሪም ኮንታክት ነንበር ካስፈለገ 0911 2694 ወይ ደግሞ 0911 1861 ላይ ኮንታክት ማድረግ ይችላሉ። የተለያዩ ሶሻል ሚዲያ ፕላትፎርሞች ላይም ስለምንገኝ እዛ ላይ ሰርች አድርጎ ያሉትን የተወሰኑ ስራዎቻችንን ኦብዘርቭ ማድረግ ይቻላል። መልካም እኛም እንግዲህ ቁጥሮችን ከ ስለምናስቀምጥ ምንም ጥያቄ ይኖራቸው መጠየቅ ፈልጉት ነገር ካለ እንዲያገኛቸው እናደርጋለን። በጣም አልገ አመሰግናለሁ። ታንክዩ በጣም